ምን አለ መሰለ ይህ ልጅ ተከሰሰ አይደለ፣ ጠፋ። እኔ እንዳደረጋምኛለሁ እኔ ልንገራቸው ሰማንያ ሦስት ሲ እየገረመኝ እንዴት እያልኩ ልጆቹም ጋዛ እንዴት ሊሆን ቻለ? ወዳችሁም ፈቅዳችሁም ሄዳችሁበት መንገድ ያለ የሚባለው ለዛ ሲከራከር አይታችሁኛል። እና በዚህ አጋጣሚ ይህ ልጅ መጣ። ትላንት ምንድን ጠይቅ የሆኒም አለ ብዙ ሰዎች አላቸው አንተ እንደዚህ ክሰሱ በመስረጃ አንጡና ሲል፣ አንተ ብጠፋስ? አዎ ነገ ማስረጃ ቢመጣብህ በሕግ ተጠያቂነት በምን መልኩ ነው ብዬ ስጠይቅ፣ እንግዲህ ራሱ ጓደኞች አብሮ አደጉ እንዲሁም አንደኛው የሀቢባ ባል ጓደኛ ነው አብሮ አደጉ። አሁን ሀቢባ እዚህ ላይ እየተጠራች ያለችው እኔ ብቻ ግራ የሚያጋባ ነገር ነው። ዞሮ ሰአቱ ይደረስና ያቃለኝ ለአንተ ማለት ነው። አሁን አሁን ጆከር በሰአቱ ስለነበር በቦታው ታጠራ ሊንዱ ጨርሹ። እኔ ጥያቄ የምንድነው ጆከር አሁን ይህ ልጁ ሲናገር ሰምቼው ኢቭን ጀርመን ውስጥ ፎቶ በመፖሰቱ እንደፈለገው እንዳይንቀሳቀስ ሰዎች አታክ እያደረጉት ማለት በጣም እንደተቸገረ ምናምን ይጠቋም ቆሙብኛል ምናምን ሲልም ሰምቻለሁ። አሁን እሱ ወንድ ሆኖ ሁላ ጫና ከደረሰበት እነዚህ ሴቶች ሆነው በቪዲዮ ወጥተው ጆከር በኋላ ሰው ሁላ ጫና ቢያደርግባቸው የእኛም ባህል ደግሞ ሴት ሆነ ታውቃለህ፣ ቤተሰቦቻቸው ላይ በየሰፈራቸው ጫና ቢደረግ የእነዚህ ሁለተኛ ቀፎ። አሁን እኔ እናገራለሁ በጣም እየታገስኳቸው እና ይሄን ነገር እንዴት ነው ልጆችን ካበል ሞዴሬተር ስጭን እስኪ ካለሽ ው ቤት እየከፈታችሁ ከለላችሁ አጀንዳ ያሰታችሁን አትሂዱ እና ጆከር ይሄ ተጽዕኖ አያመጣም ወይ በሴቶች ላይ ምክንያቱም ወንድ እንደ ወንድ በጣም ጫና እየደረሰበት ነው እያየ ነው እንደ ሴት ደግሞ እንደ ፋሚሊ እንደ ወደፊት ወልዳ ልጅ እንደማሳደግ ሰው ማለት ባህል እንፈልጋ እንደማግባት ጉድ ፈላ፣ አራስ ወጣቶች። ቆይ ቆይ ቆይ፣ ማን ነው ማን ነው? ሄሎ አንድ ጊዜ ማን ነው? ቆይ ቆይ፣ እኔ ነኝ። ይቅርታ እንትን ነው ሳላቅ ነው። ሞዴሬተር እሰጠዋለሁ ብዬ ነው። ሞዴሬተር እሰጠዋለሁ ብዬ ነው። የት አለ? ያን ነው ልሰጠው ብዬ ነገር እንካሁን ለዛ ነው። ደረጃ ሲደበደብ የነበራችሁ ቁጭ ብላችሁ በቪዲዮ ስትፈርዱ የነበራችሁ ልጆች አላችሁ። እንደ ጆከር እየመጣችሁ ትናገራላችሁ። ማታ ማን ቤት ነው የሚኖረው የሚሆነው? ሀቢባ ቤት ነው የሚሆነው። ይሄ አሁን እንትኑ እሷ ቤት ከሆነ ነው

አሁን ተከሳሹኜ ነው እዛ ቦታ ላይ እየሄድኩት ልክ እንደ ሀቢባ ሀቢባ ቤት ገብቼ አፌን ስከፍት ተያዝኩኝ እነማን ያዙ የመሰላችሁ እንደምታውቁት እነ ጃፒ ተሰብስበው ና ተባልኩኝ ምን አደረኩ ብዬ ሄድኩኝ እንደዚህ እንደዚህ እዛ ስታሽቃብጥም ስለ ሴት ጠይቀው አሁን ልጁም ፊት ለፊት ትክክለኛው መረጃ እንጡና ወደ ህግ አሳልፈን እንስጠዋሉ ሰውየውም በቃ ትክክለኛውን መረጃ ያምጡልኝ። በዚህ በዚህ መንገድ ይሄ ይሄ ነው ብለው ያስቀምጡልኝ። የልጆቹን ቪዲዮ ይውጣ። አይደለም ጋይ አሁንም እዚህ ጋር ማምለጫ እንደመሸሻ እንዳናደርገው። ልጆቹም ትላንት ገብቶ ሲሳደቡ ነበር። የስም ማጥፋት ዘመቻ ከሆነ ኦኬ፣ እኔ ማንንም ሰው አልፈራም። ሚሊየን ቢንጫጭ አልፈራም። ከሀቅ ጎን ቁሜ ነው የምናገረው። እየተደረገ ያለው በሰው እየተነገደ ነው ፖለቲካውን ትተነው፣ አሁን ሴት በሚባለው ነገር ላይ ነው ያለ ነው። በሰው እየተነገደ ነው። በግሩፕ በተለያየ ነገር ተውጣታችሁ ትመጣላችሁ። ይሁን ቪው፣ ቪው የሚባለው ነገር በሚሊየን መገዛት እየተጀመረ ነው። የሰው መሰብሰቢያ አጀንዳ ተሰባስባችሁ መጥታችሁ የሰው ስም ካጠፋችሁ በኋላ አልቀርብም። እንደዚህ ነው እነሱ። እንደዚህ መጭራሽ ሚዲያ ላይ ማንም ስልጣን ያለ የለም። ያ ከሆነ አንቀርብም ካላችሁ፣ የልጁን ስም በሀሰት ነው ያጠፋችሁት። ያ እንግዲህ ሰዓቱ ይድረስ እና እናያለን። እኔ እንደኔ እንደ ራሴ መጣው ተጠየኩኝ ጠይቀው ልጁን ተባልኩኝ ስታሽካብት ነበር። ስለዚህ ልጁ ለሕግ ራሴን አሳልፍ ይሰጣል። መረጃውን ያንተና ለሕግ አምጡ፣ መረጃውን ስጡን፣ ለሕግ አሳልፌ እንስጣለን። ማን ነው የሚሰጥህ? አንተ ሀቢባ ስጠራ ጠላህ አይደል? የጠፋ ው ስል ትክክለኛ አብሮት የሚኖረውን እኔ ራሱ እሱ ቀርቶ የሀቢባ ባል ጓደኛ ነው አለ። ሀቢባ እየተጠራች አለች። ልክ እኔ እንደተጠራሁት መረጃው አለ ብላ እሷ ቤት ስለሆነ ክስ የተከሰሰ አምሳ ስብ ሰው እኮ የራሱ ይወጣሉ። እኔ ልጆቹ ማታ እየተሳደቡ ነበራሉ። በቤታችን ነበርን። ተው ሰዓቱ ሲደርስ ሲቀሩ፣ ያን ጊዜ ለመናገር ያበቃቸዋል። አሁንም መነጋገር አያስፈልግም። ብዙ ነገር ተሳድበዋል። ጆከር ከዛ በፊት እኛ የሰማነው ልጆቹ አንተን እየሰደቡ ነው። እኔ ምንም ያጠፋሁት እንዲሁም ለእናንተ ነው ሽፋን የወጣሁት ለምን ይህ ተሽፋፍኖ በሚዲያ ጋጋታ በምላስ እኛ ሚዲያ ላይ ከወጣን ስንት ዓመታችን ተሰብስባችሁ መታችሁ፣ እንደዚህ ሰውን እየከሰሳችሁ ሰውን እያቆሸሻችሁ ሚዲያውን የምታቆሸሹት ከሆነ አሁን የሚደረግ ያለው አንደኛ በራሴ አቋም እኔ የምሄደው በራሴ አቋም አንደኛ የእኛን ሞትና የአማራውን ሞት ወደ ፖለቲካው ልገባ የአማራውን ሞት እን እንቃወማለሁ የአማራውን ሞት ጫጫታውን ህዝቡን ለመሰብሰብ በተለያየ ነገር አጀንዳ እየፈጠራችሁ የምትመጡት የብልጽግና ሰራተኛ ናችሁ ብዬን ማም ነው ሁለተኛ ወደ ጉዳዩ ስገባ እንደዚህ ተሰብስባችሁ በፌክ አካውንት እየመጣችሁ ሰውን እየከሰሳችሁ የህዝብን ጋጋታ ና ከያለ በስም ብቻ በመላስ ብቻ ሰውን የምትከሱ ከሆነ ይሄ በጣም ትልቅ ስህተት ነው ለምን የስንት እህቶቻችን ስንት እህቶቻችን ተበድለው በተለያየ ነገር ብዙ ነገሮች ሁነው አፋቸውን አፍነው ዝም ያሉ አሉ። የተለያየ ወንጀል ተወንጅሎባቸው አሁን ነገ መጥተው እንደዚህ ሁኛለሁ ብለው ቢቀርቡ ይሄ ነገር ውሸት ከሆነ እናንተ የምታደርጉ ነገር ውሸት ሴቶችንም እየገደላቸው ነው? ሴቶች ሀምሳ ሰባት ሴት ሰማንያ አራት ሴት ሲባል ደግሞ ምን ያክል ቲክታክ ላይ ያሉ ሴቶች ለትዳርና ለተለያየ ነገር ቆሻሻ እንደሆኑ እያመለከታችሁ ነው። ሚዲያ ላይ ያለውን ሴት እያቆሸሻችሁ ነው። ልጁን ብቻ አይደለም ሀምሳ እኔ ሀምሳ ሶስት ሀምሳ ሶስታችሁንም ትመጣላችሁ። ካልሆነ ግን የልጁ ነጻነት ሳይሆን ሴቶችም ወደ የሚለው ነገር ነገ ተወንጅሎ የሚመጣው ሴት ራሱ ለምን ሴት ልጅ ትሰደባለች? ሀምሳ ሶስት ሴት ማለት እኮ ቲክታክ ላይ ሚዲያ ላይ ሀምሳ ሰባት ሰማንያ ሶስት ሴት ማለት በአጠቃላይ ተጠቅታችኋል። በአንድ ወንድ እንደዚህ ከሆናችሁ በአጠቃላይ ተጠቅታችኋል። ለትዳርም ለተለያየ ነገርም አትሆኑም ማለት ነው። ስለዚህ ተው። እኔ አቋም ይሄ ነው። ዞሮ ሰዓቱ ድረስና እንገናኝ፣ ከዛ በኋላ በጣም እንነጋገራለን። ጆከር መጠየቅ ያለበት እነኚህ ሀምሳ ሶስት ፎቶ የድረስ ቴሌግራም ላይ ምናምን ካሉት ሰው ዝም ብሎ አንስተው ከሆነ ሀቢባስ፣ እነኚህን አምሳ ሶስት ሰዎች ማለት ነው። ፎቶዋቸውና እነሱ መሆናቸውን የሰጥ የላኩላት ሰዎች እና እነሱ መሆናቸውን አረጋግጣለች። እኔ እኮ አሁንም እኮ እኔ የጠየኩትን ዮና ዮኒ እኔ የጠየኩት ያን ከንከብ ችለም በፌክ አካውንት መጣቸው ብየሰነካቸው

ግን ማረጋገጫ በምን መንገድ የእናንተ መሆኑን የሚባለውን ነገር በውስጥ ሰው እንልካለን። እዛው ህዝቡ ፈርዶ ሀቢባን ትመጣለች። እኔ መሄድ ያለው እኔም ተከስሼ ነው የቀረብኩት። ከዛ በኋላ ያለውን ነገር ትክክለኛ መረጃ ከሆነ ሰውዬው ወደ ክስ በተጀመረው መንገድ ይዘው የመጡ ሰዎች ወደ ክስ ይዘው ይሄዳሉ። በቃ ሀሳባቸውን ስጡ። ማታ በፎቶ ባይወጡም እኮ በአካውንታቸው መምጣት ይችላሉ። ማለት ያው ከሳይኮሎጂ አንፃር እንዳይጎዱ መተው እንዳይጎዱ ከተባለ አይምጡ፣ በዛው አካውንታቸው ይምጡ ተባለች ተባለ እኮ ግን ለድራማ ሲን ቪዲዮ አንስተው ሰጥተው ከሆነ የሚባለውን ነገር ይህን ይህን ይህን ሁሉ ነገር ሰዓቱ ሲደርስ እዛው እንነጋገራለን ነው ጉዳቱ እንትን ለማለት ይላችሁ ትክክለኛ የተጎዱትን ሰዎች ለማዳን ይከብዳል በእንደዚህ አይነት እና በተቻለ መጠን ላ መወንጀል ካለብን በህብረት በአንድ ላይ መወንጀል የምንችለው ትክክለኛ ነገር ሲኖር ነው። ይኸውላችሁ፣ ለሁላችሁም ይኸውላችሁ፣ ያላሰባችሁትን ላሳስባችሁ። ይህ ሰውዬ ማለት ነው ተልኮለት ነው የያዘው። እንግዲህ ልከውለት የማያውቁ ከሆነ ኦንሊ ቲንግ፣ የሚያደርገው ስክሪንሻት ነው አይደለ ወይ? ስክሪን ሪኮርድ ነው የሚያደርገው አይደለ? ነው አይደለም፣ ያ ስክሪን ሪኮርድ ነው

እኛም የተለያየ አጀንዳ እንድትሰጡ ሚዲያ ላይ የተበተናችሁ በሚሊየን አውቃቸዋለሁ። አንቺ ዝምባብ የዝምባብ ልጅ እያልኩሽ ነው። ውጭ እንደዚህ ነው። ሃይማኖት ውስጥ እኛ ገብተህንም አይተህንም አናውቅም። ጆከር እስከ ቅርብ ጊዜ አላውቅም። ሃይማኖትን ራሱ ተናግሮ ምስክር አያስፈልግም። ታይ ቀጥሉ፣ ሃሳባችሁ። ኦኬ ያ ባለፈው የቀረ ነገር ነው እና የእኔ ወይ ግን ማታ እና ያለን ከዛ ውጭ ልጆቹ ግን አሁን ከዛ በኋላ ቤተሰብ ብነት ፈጥረው ፍሬንድ ፈጥረው አንድ ቤት ነው ቁጭ ብለው ሰዎችን ሲሳደቡ የሚሉ ስቲል ቅድም አይቻቸዋል። ሁላቸውም አንድ ቤት ነው ያሉ ሰው እስኪ እናያለን። ሰአቱ ይድረስ። ጆከር አማራ ከወንክ ስለ እንደዚህ አይነት ጉዳይ አይመለከተም? በጣም ይመለከተኛል። የሚመለከት የለምን? እንዶ ታውቃለህ። እያጋለጥ ሁሉንም ማሳለፍ ይሰጠዋል። በሀሰት በተለያየ ነገር ከሆነ ሰው እየተከሰሰ አጀንዳ እየተሰጠ ከሆነ ያለው ሀያ ሺህ ሰው ሰላሳ ሺህ ሰው በቀን እየተያያዘ የእኛ ልጆች ናቸው። ሄደው ታብታብ የሚያደርጉት የወንድሟን ሞት የእህቷን ሞት አማራ ላይ የሚደረገው ነገር እንዳይነገር አፋቸውን ታፍነው ሌላ አጀንዳ እየተሰጠ እያንዳንድ ሽብልጽግና ሰራ ዛሬ እኔ መር ይወጣሉ ይዛችሁ ትመጣላችሁ። ሰማንያ ሶስት ሰው በተለያየ አጀንዳ እየጠፈራችሁ እየያዛችሁ ፖለቲካ እንዲያንሰራ ነው ያደረጋችሁ። ወደ ሌላ ነገር እንዲያዞረው ነው አይደል የምፈልጉት? ስለዚህ አለቀችም ዛሬ አለቀ። ያ ዛሬ እልባት ቢያገኝ ጥሩ ነው። እልባት ጠርቶ አንደኛ እኔ የሆናስን ይቅርታ ጠይቀዋለሁ። በተለያየ እንደዚህ አይነት ነገር ላይ ሲመጣ ከአሁን በኋላ እስከ መጨረሻ የተጀመረውን ነገር ሁሉ አጽድተን እንሄዳለን። ባለስራ ሁሉ አንገትህን እየደፋ ይቅርታ እየጠየቅ ትወጣለህ። በማያገባኝ ነገር ገብቼ እኔ ዮናስን ተናግሬያለሁ። ዛሬ ድረስ ተድበስብሶ ቀርቷል። እኔ ግን ይቅርታ ጠይቄ አልፌያለሁ። እንዴ እየወደድሽ እየፈቀድሽ እምስሽን ከፍተሽ ባሳየሽ ላይ እኛ ፖለቲካ መስሪያ ሰው ስራ መስሪያ አይጣል። አንላቀቅም፣ አንላቀቅም እኔም እጄን አስገብቼበታለሁ። እጄን ያስገባሁበት ደግሞ ምንድን ነው? መጀመሪያ እኔ እዛ ቤት ላይ ገብቼ ስለተከራከርኩ ማንንም ሰው እየተሰበሰብሽ እየመጣሽ አጀንዳ እየተሰጠሽ በግሩፕ ተደራጅ በቴሌግራም ማንንም ሰው እዛ አጀንዳ እየሰጣችሁ ጆሯችን ሊደነቁር አይችል። አንድ ማወቅ ያለባችሁ ሁላችንም እዚህ ግለሰብ እንጂ ማንም ስልጣን የሰጠን ሰው የለም። ነገሮችን እኛንትን እያለ ስንሄድ ፍምስና ይዘን ስንጓዝ አግባብ ባለበት መንገድ ፍትሀዊ ስንሆን እንጂ

እድሉን አግኝተህ ግን ይኸውልህ እንትን ማድረግ ካየህ ማለት ነው። ስክሪን ሬኮርድ ለው ሊያደረግ የሚችለው ይዞብናል ካሉ ስክሪን ሬኮርድ ነው። ስክሪን ሬኮርድ ሲያደረግ ደግሞ የቪዲዮ ኮንቨርሴሽን ናቸው። እቺ ትንሽ ያው ዊንዶ አለች አይደለ፣ እሱ ያለበት እና እሱ ያለችበት የግዴታ መኖር ያለበት ያንን ነገር አጥፍተው በደንብ አርገው ክሊን አርገው ካመጡት እነኛ በጣም ጎበዝ ግራፊክ እንትኖች ናቸው፣ ዲዛይኖች ናቸው፣ ኤዲት ማድረግ የሚችሉ ናቸው። እነሱ ለጥሩ ስራ ያስፈልጉ ወደ እኛ መምጣት ትችላሉ። በዛ ላይ ኤዲት ማድረግ ተቻሉ። አሁን እኮ ቪዲዮዎች ኤዲት እንደሚደረጉ በደንብ ታውቃለህ። የእሷን ፊት ተለጥፎ ሲደረግ፣ እስክሪን ሬኮርድ ሲደረግ እሱ ያለበት እና እሷ ያለችበት የእሷ ዊንዶው እና የእሱ ሲያወሩ ማለት ነው ያ መኖር አለበት። ትክክል። እኛም እኮ የምንለው አሁን ምሳሌ ሊንዳ ጆከር ይዞብኛ አልካለች። እኔ እናሷ መቼም ፊቱን ሳያሳይ እምሷን ከፍታ ማንም የምታሳየለች ሊንዳ በቤቷ በሰፊው ላይ ትቀመጣለች። እኔ አስፍቼ ነው ሪከርድ ማድረገ እንጂ እኔም በጠባቡ አስቀምጫ አይደለም። ሊንዳ በሰፊ ናት፣ እኔ በትንሿ አታያለሁ። ስሜ እዛ ጋር አለ፣ ስሟ እዛ ጋር አለ።

ለምን ትላንት ስለ ተሳደባችሁ? ይወቃ ይቅርታ ሄዱ። ወግል ላይ እንትን የሆነ አፕ አፕ ያስፈልጋችኋል። ቪፒኤን አብርታችሁ ባላችሁበት ሀገር ላይ ሀበሻ ሴክስ ብለሽ ግቢ እና እየሆነ እንዳለ ሚዲያ ላይ የተደረገውን ሁሉ ነገር ያመጣልሻል። አሁን ወደ ግራ ወደ ቀኝ በየጊዜው አጀንዳ እየተሰጠን ሸሸገዳሚ የሚባል ነገር ይቅርታና፣ ጆካ አንደኛ ሊንዳ ቀድም ምንድን ያለችው መሰለ ላይክ ፊታቸውን ሳያሳዩ ምናምን ፊታቸውን፣ እነሱ እኮ ማንነታቸው እኮ እንዳይታወቁ ዝም ማለት ይችሉ ነበረ። መጠው ኮይን ነገር ያናጉት እራሳቸው ነው። ስለዚህ እኛ የምናውቃቸውን ተደብቀን በዛው እንሄዳለን የሚባል ነገር ወፍ ከቢጎ የመጡትን ፊታቸውን እኛ እንለቋለን። ችግር የለውም። ፎቶቸው የፎቶቸው ፊት እንትናላር እነሱ ይለቀቃሉ ችግር የለውም። ግን ሌሎቹ ደግሞ የተበደል የሚሉት ደግሞ እንዳለ ኦልሬዲ መጥተው እስከተናገሩ ድረስ በፎቶቸው መምጣት አለባቸው። መጥተው ተናግረዋል አለን፣ እንደዚህ ሆንኩኝ፣ እንደተፈጠረ ተደብቆ እንደዚህ ሆንኩኝ። ሶስት ናቸው አራት ናቸው፣ ሌሎቹም መምጣት አለባቸው። ሶስት ምክንያቱም በሌላዎቹ ስለተነገደ ሌላ ሰብትች ሉ ስለተባለ መምጣት አለባቸው ያለ ጆከር፣ እኮ ኦልሬዲ ተናግሯል ምን ሊያመጡ እንደሆነ እንደዚህ አይነት ነገር የጠነሰሱት ሰማንያ ምናምን ቪዲዮ አለን ምናምን ያሉት ሰዎች እነማን እንደሆኑ ጠንቅቄ የማውቃቸው ሰዎች ናቸው ገባህ አደራ አሁን እኮ እየተግባባን ህዝቡ ቴሌግራምን ዲቦራ ተለቀቀባት ሲባል እንዴት ነው ያደረጋችኋት ጎግል ላይ ትታቸው ቴሌግራም ላይ ግቡ የምታውቋቸውን ሰዎች ሁሉ ታገኛላችሁ ጎግል ላይ ሂዱ እንዳለ ተቀምጦላቸው እኛ እኮ እናውቃቸው እንዴት እንደሚደረግ ሁሉ እናውቃለን። በሙሙተ ተከሱ ስንት ድቦራን ስንት ነገር አድርጋችኋታል፣ በፈጠራችሁ እንዲህ አለ። አሁን እውነት የድቦራ ሙሙ ያለው ሰው አለ? እንደዛች ልጅ አለቀሰ ሰው የለም። የድቦራ ሙሙ ተብሎ የተለቀቀውን ኤዲት ነው፣ እኛ አይተነዋል። አንድ ሰው ከጠላ ተደራጅቶ ይመጣል ይከሳል፣ እዚህ አለ ብሎ የሆነ እኛ በፖለቲካ ዙሪያ እኮ ይሄን አለኝ ይሄን አለኝ እያልን የምንሰራበትን እኮ ነው። ከእኛ ልምድ ነው የወሰዳችሁ። እስኪ የድቦራን ትክክለኛ ሰዎች አሉ ማለት ነው። የድቦራን ሙያየ ሰው አለ። ፎቶግራፏ ነው እዛ ላይ ያለው አይታችኋል። እንግዲህ ድቦራ እናቷ ድረስ መጣ፣ እናቷ ድረስ መጣ በጣም አጸያፊ በሆነ መልኩ ነው እያላችሁ ቤት እየከፈታችሁ የተለያየ አሁን ያን ያን ነገር ሳይሆን አካውንት በተለያየ ቴሌግራም አካውንት ላይ ብዙ የተለቀቀ ቪዲዋል ያንን እያነሳሽ አጀንዳ ለመፍጠር፣ አረ ሴቷ አትታይም። ለምን አጋልጠን እራሷን ኖ፣ የነሱ ቪዲዮ የሚረጋገጥበት መንገድ አንፈጥራለን። መጀመሪያ ከሳሽ ዳኛው ናቸው የቀረባቸው። ይዛችሁ ቅረቡ። ልክ እኔ ተከስቼ እንደቀረብኩት ይዛችሁ ቅረቡት ልጆቹ እዛ ፊት ለፊት ላይ ስንነጋገር፣ በህግ ደረጃ ቪዲዮ እንዴት ማስረከብ እንዳለባቸው ያንን መንገዱ እንፈጥራል እንጂ እኛ ባለጌዎች አይደለም። አሁን ለሴት ክፍር ክብር እንደሌለን ወደ ግራ ወደ ቀኝ፣ እኔ ግልጽ ነው የምናገረው። ማንሽንም ማንህንም አልፈራል። እየተደበቀ እየተሰራብን ያለ በየቀን አጀንዳ እየተሰጠ የእኛን ጉሮሮ ለመዝጋት አለ። ጆከር እኔ አንድ የምናገረው ነገር ምን እንደሆነ ታውቃለህ? እናንተን ሦስት መቶ ሰማንያ ስምንት ፍየል ይብዳል። እናትህን ልብዳል። ጆከር ሰማ፣ ጆከር አለው እያልኩ ሰማ። ጆከር ጆከር ምን አለ መሰለህ? ጆከር ብራዘር፣ እዚህ ጋር አሁን አብዛኛውን እንደዚህ እንትን የተባለው እነሱም ኦልሬዲ የልጁን ቪዲዮ ሲያስፈራሩት እና ብር ሲቀበሉት የነበረውን ኦልሬዲ ሀቢባ ጋር ልከውት፣ ሀቢባ እኮ ራቆቱ ቪዲዮ አለኝ እያለች ነው አራይ ባሉን ጋይስ፣ እኔ ወዴት ዙሮ አሳከ ሰዓቱ ይድረስና፣ ሰዓቱ ከደረሰ በኋላ ልጁም መጥቶ እራሱን ኃላፊ ሆኖ ይዘውት የመጡት አይታ አላርተንታ ኃላፊ ነጃፊ እነዛ ናቸው፣ ይዘውት የመጡት ኃላፊ ሆኖ ይዘው የመጡ ሰዎች ደግሞ ይዘው ቁጭ ሲሉ፣ ያን ጊዜ እነሱ ሲቀሩ እንነጋገራ። ሰዓቱ ይድረስ እያልቋቸው ነው። ይሄ ድረስ ሄደውም በደንብ ስለሚታወቅ ምንም ችግር የለም። እንግዲህ ማን ማኑ እንደሚነካ እናያለን። በኋላ ሰዓቱ ይድረስ እና ማለት ሶንጎ ምናምን። ይኸው ስንት አካውንት እንዳላቸው እዩ እንግዲህ። አጀንዳ ለመፍጠር አሁን ሚወት አድርግ ያባረርኩት በሌላ አካውንት መልሱ እና የሚባል ደንቆሮ ነው እኮ። ለምን በብሎክ አታባሩ? እሱ ነው ይሄ ደደብ። እናንተ እየፈጠራቸው ያላችሁት አጀንዳ ነው አጀንዳ ነው በቃ። ለሕዝብ ማሳወቅ ያለብንን ነገር አሳውቀን ወንጀለኛውንም ማሳልፈን ሰጥተን እንግዲህ አምሳ ሶስት ቪዲዮ አለ ተብሏል። እስከ ማረጋገጫ ዛሬ አሳልፈለ ህግ፣ ህዝብ የማይሰራው ነገር የለም። እንግዲህ ሀቢባ እኔ ጋ ነው ያለው ካለች ገንዘብ በተለያየ መንገድ እሷን ሰውዬው አለበት ሀገር ክስ እንዲመሰርት እንዲመሰርትበት ማድረግ እንችላለን ነው እንግዲህ ከህዝብ በላይ ምንም የለም። ጋይስ ታንክ ዩ በጣም እናመሰግናለን። ጆከር በቃ በኋላ እንገናኝ። ደህና ዋሉ።